ዝና ለመድብል ብሩክ ያለበትን ሁኔታ ተናገርም። መድብል ስለ ወንድሙ ብሩክ ሲሰማ እጅግ አዝኖ በጣም ማልቅሶ ነበር። ብሩክ በከባድ ሰዎች እጅ ውስጥ እንዳለ በምን አይነት ሁኔታ ውስጥም እንደሆነ ወንድሙ መድብል ሲሰማ እጅግ አዝኖም ነበር። አብሮት ያለውም ሞገስ እጅግ እያጽናናውም ነበር። ነገር ግን የብሩክ ሁኔታ በጣም አሳሳቢ ነው። ኤፍራታ የማህሌት መጥፋት እጅግ አሳስቧት አስጨንቋት ለመድብል ደውላለት ነበር። እንዲሁም ደግሞ ብንገናኝ ደስ ይለኛል ስትለውም ነበር። መድብል ኤፍራታን ሲጠቀምባት ማለትም አንዳንድ ሚስጥሮችን በእሷ መንገድ ለማግኘት ብሎ በተዋዋለው መሰረት እንዲሁም ደግሞ ሲገናኙ ቆንጆ ነሽ የኔ ቆንጆ ምናምን እያለ ሲያማልላት የወደዳት መስሏት እንገናኝ ብንገናኝ ደስ ይለኛል ስትል ሀሳቧን ገልጻለት ነበር። እሱም እሺ አገኝሻለው ሲላት መልሶላት ነበር። ዝና ከመድብል ጋር ተቀጣጥረው በተገናኙ ጊዜ መድብል በሽጉጥም አውጥቶ ሲያስፈራራውና ስለ ብሩክ ሲጠይቀው ሊናገር ፈቃደኛ አልነበረም። ነገር ግን ዝናን ያስፈራው እና ትንሽ ትኩረቱን የሳበው ነገር ነበር። ያም እንግዲህ መድብል ስለ ዝና ማወቁ፣ ስለ ዝና ብቻ ሳይሆን ስለ ዝና ግብረ አባሮች፣ አብሮት ስለሚሰሩ ሁሉ ምን አይነት ስራም እንደሚሰሩ ስላወቀ በዛ ስለመጣበት እናም እንዲያወጣ የብሩክንም ሁኔታ ሲጠይቀው ያው ሚስጥሩን እንዳወቀበት ሲያውቅ ዝና ለጊዜው እንግዲህ ያው እጅ አልሰጥም ሲል ከመታኸኝም፣ በሽጉጥ ምታኝ፣ አልፈራህም በማስፈራራትም ሚስጥር አልነግርህም፣ ስለወንድምህም አልነግርህም ሲል ትቶት ሄዶ ነበር። ነገር ግን ዝና ሲያስብ ሲያሰላስል፣ እዚህ ጋር ማህሌትም ጠፍታለች፣ እዚህ ጋር ደግሞ እየሰማ ያለው ጉድ እንግዲህ ስለሚሰራበት ተጨማልቆ ተዘፍቆ ስላለበት ወንጀልና አብሮት ስለሚሰሩትም ሰዎች ስለሆነ ያ ደግሞ በዝና ላይ ከባድ ችግር እንደሚያመጣ ስለተረዳ ነገሩን እንግዲህ ሳይቃጠል በቅጠል እንዲሉ ያው ስለ ብሩክ የሚፈልገውን መረጃ ነግሮታል። ያም ሲነግረው ደግሞ ዝና እንደነገረው እንዳያሳውቅ ያው ዝና ራሱን ነፃ በማውጣት እንዲሁም ደግሞ ከብሩክ ከመድብል ጋር እንግዲህ ይህንን ስለ ብሩክ ሲነግረው ያው ከነሱ አብሮት ካለውት ከሚሰሩት ጋርም እንዳያጋጨው በሆነ መልኩ በጥንቃቄ እንግዲህ ሚስጥሩን ስለ ወንድሙ ነግሮታል። ብሩክ ከባድ ሰዎች እጅ ውስጥ ነው ያለው። ምክንያቱም ምሳሌ ልጁን ለማሳከም በተዋዋለ ጊዜ ያንን ቤቱን ሊሸጥ ሲል ሰዎቹ ግን ያው እቃ ይዘህልን ሂድ ብለውት በዛ በእቃው ምትክ ደግሞ የሚፈልገውን ብር መጠን በካሽ ሰጥተውት ነበር። እና ያም ይዘውለት እንዲሄዱ የፈለጉት እቃ ደግሞ በጣም ከባድ ወንጀል ስለሆነ ያንን ብሩክ ደፋሩ ያው ጥሎት ልጁን አሳክሞ በሰላም መጣ። ሲመጣ ግን ያው ያልጠበቀው ነገር ደርሶታል። ምክንያቱም እሱ የገመተው ቀላል ሰዎች መስለውት ነው። ነገር ግን እነኚህ ለወንጀል አዲስ ያልሆኑ ሰዎች ናቸው። በጣም ከባድ ከባድ ስራ የሚሰሩ ከባድ ወንጀል የሚሰሩ የሚፈጽሙ፣ እንዲሁም ደግሞ ከሕግም እንግዲህ በላይ የሆኑ በጣም ደፋሮች፣ በጣም ጨካኞችም የሆኑ ሰዎች ናቸው እና በእነሱ እጅ ወድቆ እንግዲህ ብሩክ ከባድ ስቃይ እያየ ነው። በከባድ ስቃይ ውስጥ ነው ያለው። ይህንን ሲሰማ እንግዲህ ወንድሙ መድብል እጅጉን አዝኖ ነበር። ቅድስትም እጅግ አዝና በጣምም ስትጸጸት ነበር። ምክንያቱም ብሰጠው ኖሮ ቢያንስ ከቤት አይወጣም ነበር። ከቤት እንዲወጣ ምክንያቱ እኔ ነኝ። እንደው በሰጠውት ቢያንስ እንደው ማስታወሻም ስንቅም የሆነው ነበር። ሲቀጥል ደግሞ ለመድገምም ይመለስ ነበር እያለች በጸጸት ስታለቅስ ነበር። ጓደኛው ሞገስም እንዲሁ በጣሙን አዝኖ ነበር። አንጀቱም አልቻለም። ምክንያቱም ቢያንስ ይቅርታ ሲለኝ ይቅርታውን በተቀበልኩ ኖሮ፣ እኔ አሁን ይቅርታ ልጠይቀው በራሴ ጊዜ ስነሳሳ እሱን ግን አጣሁት ሲል በጣም አዝኖ ነበር። ምክንያቱም ከልጅነት ጀምሮ የጠበቀ ቁርኝነት ጓደኝነት ነበራቸው። ከዛም የዘለቀ እንግዲህ እስካሁን ድረስ በክፉም በደግም ሳይለያዩ እንግዲህ ሞገስም የቻለውን ሁሉ እንግዲህ በብሩክ ጎን በመቆም አይዞህ እያለ ሲያጽናናው የነበረ ሰው ነው። ለምሳሌ መታከምና መዳን ትልቁን ድርሻ የተወጣው ሞገስ እንደሆነ የሚታወስ ነው። ስለሆነም እንግዲህ ይህ ጓደኝነታቸው በዘለቄታ ሰምሮ ልጁም ታክማ መታ አብረው እንግዲህ ያው ሞገስም ብሩክም ለሞገስ የገባለት ቃል ነበር። ብሩክ በዚህ ሁኔታ ውስጥ ባይሆን ኖሮ እንግዲህ ለሞገስም የሚተርፍ ሰው ነው። ምሳሌ ታክማ ትድና ትምጣ ብቻ እንጂ ከዛ በኋላ አንተም ከሉላ ጋር የምትሆንበትን ነገር አመቻቻለሁ ሲል ቃልም ገብቶለት ነበር። ያው ሞገስ እንግዲህ ሉላን ከተለየ ከተነጠቃት እሷን እንግዲህ ዝና ከነጠቀው ጊዜ ጀምሮ ሌላ ሴትን አግብቶ ህይወት መስርቶ ልጅ ወልዶ አፍርቶ እንደዛ ያደረገው የመሰረተው ነገር ስለሌለ ምንም የለኝም፣ ባዶ ነኝ፣ አንተ ግን ቢያንስ ልጅ አለህ እያለ ብዙ ጊዜ በንግግራቸው መሃል ምንም እንደሌለው ባዶ እንደሆነ፣ ንብረት ቢኖረኝ ምን ዋጋ አለኝ? ልጅ እንኳን ቢኖረኝ ይሻል ነበር፣ እያለ ቢያንስ በብሩክ ህይወት ይቀና ነበር። ብሩክ ደግሞ እሱን ያጽናናው ነበር። እናም ደግሞ አንተም ህይወትን መስርተ ኑሮ መስርተ ከሉላ ጋር አብራችሁ በደስታ የምትኖሩበት ጊዜ ቅርብ ነው እያለ እንግዲህ አንዳቸው አንዳቸውን እያጽናኑ እየተበረታቱ ያንን ሁሉ ጊዜ አሳልፈው፣ አሁን ላይ ግን ብሩክ እንግዲህ በከባድ ሰዎች እጅ ውስጥ ነው። በምን አይነት ሁኔታ ይለቁት ይሆን ብሩክን በምን ምክንያት ሊለቁት ይችሉ ይሆን እንደው በህይወትስ ይተርፍ ይሆን የብሩክ መጨረሻ እንግዲህ በጣም በጉጉት የምንጠብቀው ነው በህይወት ይተውት ይሆን ወይስ ይገድሉት ይሆን የሁላችንም ጥያቄ ነው እንግዲህ ብሩክ የሰራውም ስራ ቀላል የሚባል አይደለም ምክንያቱም ከእንደዚህ አይነት ሰዎች ጋር እንዲህ አይነት ከባድ ውል ተዋውሎ ብሩን ተቀብሎ ልጁን አሳክሞ መጥቶ ግን እቃውን ይዞላቸው ሳይሄድ ሲቀር አደለም እንዲህ ያሉ ጨካኝ ሰዎች ይቅርና እንደው ማንኛውም ሰው ቢሆን ብሩን ተበልቶ ሊተወው አይችልም። ሲቀጥል ደግሞ ይሄ እነኚህ በጣም ጨካኝ የሆኑ እርህራሄ የሌላቸው እንግዲህ ከባድ ሰዎች እንደሆኑ ነው የሰማ ነው። ስለዚህ እንደው አሰቃይተው አሰቃይተው መጨረሻ ላይ በህይወት እንደው ይለቁትስ ሲሆን እንደው ቢለቁትስ እቃቸውን ብራቸውን ያው ቤቱንም ቢሆን ሽጦ ሊመልስላቸው ይችላል። የሚፈልጉት ብራቸውን ነው። እንግዲህ እሱ ስላታለለ ያው ያንን ዕቃ ጥሎ እንግዲህ በጣም ከባድ እጽ ነው፣ በጣም ከባድ እቃ እንግዲህ ቢሸጥም በጣም ከፍተኛ መጠን የሚያወጣ ነገር ነው። ሆኖም ይዞ ቢሄድ እራሱ ብሩክ ራሱን ከህጋ አመልጥም፣ ተያዥ ነው የሚሆነው። ይጠየቅበታል፣ ይያዛልም። አልፎም ልጁንም በሰላም አሳክሞ ሊመጣም አይችልም ይዞ እንኳን ቢሄድ እናም ደግሞ በመጣሉም እንግዲህ ከነኚህ ሰዎች አልተረፈም። እንግዲህ ይህንን ሁሉ ለመስማትም ወንድምየው ከእስር ቤት መፈታቱ ነው። ባይሆን ኖሮ በጣም ከባድ ነው የሚሆነው። ማንስ ስለሱ ተሟግቶ እንግዲህ ይህንን ፍንጭ ለማግኘት የሚችል ማን ይኖር ነበር? ቅድስት እንግዲህ የምሳሌም ነገር አሳስቧታል። አባቴ ናፍቆኛል እያለች እያስጨነቀቻት ነው ድምፁን መስማት ፈልጋለው፣ እንዴትስ አይደውልም የሚሉ ጥያቄዎችን በጣም እያበዛች ከእለት ተእለት እንግዲህ ስለ አባቷ ማሰቧን መጨነቋን በጣም አብዝታለች። እናም ደግሞ ቅድስት ምን ልመልስላት ያለች እስክትጨነቅ ድረስ ነው እንግዲህ ምን እስትበላት እንግዲህ። በሰላም ያለ ሰው ስልክ ሊደውል ይችላል። እንግዲህ ብሩክ ለልጁ ብዙ የሆነ አባት ነው። ልጁን አምኖ ይህን ያህል ጊዜ ርቆ መቆየት በጭራሽ የማይሆንለት ሰው ነው። አሁን ግን ያው በጨካኞች እጅ ተይዞ ከልጁም እንግዲህ እርቆ፣ ልጁም እሱን እየናፈቀች ነው። ቅድስትም በዚህ ሁኔታ በጣም ተጨንቃለች። ከባለፈው ክፍል እንደተመለከት ነው ሞገስ ያመጣው ሀሳብ በጣም ጥሩ ሀሳብ ሆኖ ነው እንግዲህ ይህንንም ነገር ለመስማት የረዳው ምክንያቱም ዝናን በኃይል አይቻልም፣ በምንም አይቻልም፣ ፖሊስ ቢባልም ሕግ በምንም በቃ ማይቻል አይነት በጉልበትም ቢሆን ስለሆነ እንግዲህ ይህንን ሚስጥር እንዳወቅንበት ሲያውቅ በዚህ ልቡ ሊንሸራተት ሊፈራ እና ሊነግረን ይችላል ብሎ ሞገስ ያመጣው ሀሳብ እንግዲህ ሰምሮ፣ በዛም የተነሳ ነው እንግዲህ ራሱን አሁንም ቢሆን ነፃ ለማድረግ ሲል እነሱን አስጠንቅቆ ብቻ ስለ ብሩክ የነገራቸው ማለት ነው። እናስ ዝና በዚህስ ሁኔታ ወንጀልን እየሰራ እንዴት በነፃነትስ ሊኖር ይችላል? የሱስ መጨረሻ ምን ይሆን? በአጠቃላይ እንግዲህ በዚህ ክፍል ያዘጋጀነው ይህንን ይመስላል። ቀጣይንም ክፍል በቀጣይ የምናጋራችሁ ይሆናል። ይህን ቪዲዮ በማየት እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ደህና ሁኑልን። ባይ ባይ።